አሰላሙ አለይኩም ወራህመቱላ ወበረካቱ እንዴት ናችሁ? ውድና የተከበራችሁ የጋሙላ ተከታዮች፣ ሰላሙ ከተማ አለን። አልሐምዱሊላ ዛሬ ሆስፒታል ነበርኩኝ። ገና አሁን መጥቼ ሱቅ የከፈትኩት ሆስፒታል ያልኩበት ምክንያት ባለፈው እንደነገርኳችሁ ያው ስም ደህና መሆንና ለመሆን አጣርቼ እነግራቸዋለሁ ጊዜ ነበረ። ነገር ግን ምንም ነገር ከአቅሜ በላይ ሲሆን ለማስወረድ ወስን ነበር። ያ ለማስወረድ ድምፅ ይሰማል አይሰማም አላቅም። ያለው ጫጫታ ላይ ነው። ሆስፒታል ቀጥታ ወ ያው ነበረ መጀመሪያ የጠየቁኝ የልጁን አባት ፈቃደኝነት ነው። ከዛ አባት የለውም አባት የለውም በስህተት የተፈጠረ ነው አባቸው የተለያዩ ምርመራ ከተደረገልኝ በኋላ ልጄ በሙሉ ጤንነት ላይ እንዳለ ነገር ግን ልደሰት ልዘን አላውቅም ምን አይነት ስሜትን ማስተናገድ እንዳለብኝ ያላወቅሁ። ማስወረዳችን የተባለው ጽንሱ በጣም ስላደገ ውርጃ ከፈጸምሽ ከኛ እንኳን ሄደሽ ሌላ ቦታ ሄደሽ ውርጃ ከፈጸምሽ ለራስሽም ለልጁ ብቻ ሳይሆን የአንቺ አደጋ ያንቺን እስከሞት የሚያደርስ ይችላሉ። እንደገና ደሚፈጅ

በጣም ጨቀታ አለ። ሞተር መንገድ ላይ ማለት ነው። ስለዚህ ጥንቃቄ አድርጊ። ከሆነ በአርጉልኝ አልፈልግም ነበር ይሄ እንደገና ደግሞ ልጄ ቢጠይቀን ምን ብዬ ነው የሚመለሰው የሚለው ጥያቄ አእምሮ ውስጥ አለ። በጣም ከባድ ነው። ሱቅ ነው የሚገኘው። ይሄ ሱቅ እንግዲህ ከዚህ በኋላ የእኔም፣ የልጆችን፣ የቤታችን የሁሉም ነገር ገበና ከታች ነው ሁላችሁ ያቅማችሁን እኔ ገንዘብ እርዱኝ፣ አይደለም ገንዘብ እርዱኝ ቸግሮኛል አይደለም። ነገር ግን በስራ አበረታቱ ከእኔ በመግዛት በማዘዝ ኢትዮጵያ ውስጥ መሆን የኢትዮጵያ ውጪ ምርቶቼን በመግዛት ጥሩም ከሆነ ጥሩ ነው ላችሁ ቪዲዮ በመስራት መጥፎም ከሆነ ደግሞ አሪፍ፣ ይሄ ይሄ ችግር አለበት፣ ይህን ይህን አስተካክል ይብላችሁ

ማንቀለሽለሽ የማስመለስ እና አራት መታት ስትሰማኝ አቁሜ ነው የተኛሁት ማለት ነው። ሳልበላው ገብቼ የተኛው በኢትዮጵያ ሶስት ሰዓት አካባቢ ተነስቼ አንድት አንዲት ኩባያ ሾርባ እና አንዲት ሳሙና እና ሰላጣ በለሁ። አሁን በእሱ ነው ያለሁት። በነገራችን ላይ እየጾኩ ያለ በሱ ነው ዝንቦቹ ነው ሱ ነው እየጾኩ ያለው በፊትም ችግር አውርቼ አላውቅም። ወደፊትም ችግር ላወራ አልችልም። እኔ የምጠይቃችሁ በቃ በሰረታ በስራዬ አበረታት እዘሱ አሁን እየሰራ ባልኩኝ ላይ ደም የመሰለ በርበሬ ቆንጆ በዝቶ፣ የአጥሚ ትብ ቆሎ፣ ጥሩ ምጥን ሽሮ

እና ሰው አብዳለች እንዳይለኝ እኮ ነው። በአንድ በኩል ደስተኛ ነኝ፣ በአንድ በኩል አዝኛለሁ፣ በአንድ በኩል ደግሞ ተናልጃለሁ። ማለት እራሴን ባልጠበቅኩት ሁኔታ ላይ ስላገኘሁት እኔ እንደዚህ አይደለም አልነበረም። ይሄ አልነበረም የሚገባኝ ከዚህ የተሻለ በጥሩ በሰርጋቦቼ ልጆች አይተው ተደስተው ቤተሰቤ ተመርቄ ነበር ልጅ መውለድ የምፈልገው። ምናልባትም እኮ እኔ ሁል ጊዜ ላይ በላይ ሰምታችሁ ከሆነ ድዋር ጉልኝ፣ ድዋር ጉልኝ፣ ሰባት መንታ፣ ስምንት መንታ እንዲሰጠኝ እያልኩ ቁላቱ ነበርና

ደህና ሆኖ እወዳቸዋለሁ። ቻው፣ ላይክ ሰብስክራይብ ማድረግ አትርሱ ጋይስ፣ እወዳቸዋለሁ። እሺ እና ጨርቅ ነው እንዳትሉ ደግሞ ጨርቅ አይደለም፣ ጨርቅ አይደለም፣ የራሴ ሆድ ነው፣ የገዛ ሆዴ ነው። ጡት የራሱ እንዴት ነው የተወጠረው! እና ሰብስክራይብ ላይክ ሼር እያደረጋችሁ ወዳችኋለሁ፣ አከብራችኋለሁ።